ዝግጅት ስናደረግ የምንወስደው ተቋም ያለው የደንበኛ ቤዝ አለ። ክላይንት ቤዝ ማለት ነው። ዲፖዚተሮች የባንክ ዘርፉን ስንመለከት ለየት የሚያደርገው ነገር የነዛን ዲፖዚተሮች አካውንት በሙሉ አኳየር የሚያደርገው ተቋም ወይም የሚገዛው ተቋም ጋ መግባት ይችላል። ስለዚህ ውህደቱን በተመለከተ ትራንዚሽኑ ላይ ምንም አይነት መንገድ አገጭ ሳይፈጠር የዛኛው ባንክ ደንበኞች ስርዓት ከዚህኛው ለምን አብዛኞቹ አንዳንድ ባንኮች አንድ አይነት ሲስተም ይጠቀሙ አሉ። እሱ ሳይሆን ኢንተግሬት ለማድረግ ዳታ ማይግሬት ለማድረግ ቱ ሲስተሞች ለማዋሃድ በጣም ቀላል የሚሆነው። ነገር ግን ችግሮች የሚፈጠሩት መቼ ነው? የሚገዛው ድርጅት ሲስተምና ኮር ባንኪንግ ሲስተምና የሚገዛው ወይም ደሞ አኳይር የሚደረገው ባንክ ኮር ባንኪንግ ሲስተም ልዩነት በሚኖራቸው ሰዓት ላይ ያ ጣጣ ያመጣል። ስለዚህ ትራንዚሽኑ ሴፍ፣ ደንበኞች በመጡ ሰዓት ላይ ገንዘባቸውን ሊያጡ አይገባም። የከስተመር ማይግሬሽን እንዳያጋጥም ወደ ሌላ ባንክ አይ ሂሳቤን ዘግቼ ወደ ሌላ ባንክ ሄዳለሁ እንዳይል ሌላ ጫጫታ እንዳይፈጥር ምንም አይነት መንገራገጭ እንዳይፈጠር የደንበኞች ኮንፊደንስ ላይ ምንም አይነት ችግር እንዳይፈጠር ስትራቴጂ ቅነድፎ መንቀሳቀስ መቻል ያስፈልጋል። ማለት ነው እዚህ ላይ ባንኮች ትልቅ ጥንቃቄ ያስፈል ከዛ በተረፈ ግን ማዕከል ላይ የዳታ ማይግሬሽኑ ላይ በቅድስ አይሰራ ቀርቶ ለደንበኛ ማይግሬሽን ቢጋለጥ አተርፋለሁ ብለህ የገዛው ባንክ ኪሳራም ሊያመጣ ይችላል። ደንበኞች ከፈሩ ወደ ሌላ ባንክ ማይግሬት ሊያደርጉበት ስለሚችሉ ማለት ነው። እዚህ ጋር ትልቅ ጥንቃቄ፣ ትልቅ ስትራቴጂ ያስፈልጋል። ቅድምም ሚሊዮን እንዳነሳው አብዛኞቹ ባንኮች የሚጠቀሟቸው ኮር ባንኪንግ ሲስተሞች ትንሽ ለየት የተለያዩ፣ አንዳንድ ባንኮች አሁን ቴሚነስ የሚባል የኮር ባንኪንግ አለ። ንግድ ባንክን ጨምሮ ትልልቆቹ ባንኮች የሚገለገሉባቸው ናቸው። እንደዚ አይነት ከሆነ ቬሪ ኢዚ ቱ ኢንተግሬት ማለት ነው። ለማድረግ በጣም ቀላል ነው። ደንበኞቹ መዋሃዱን የሚያመጣባቸው ብዙም ተግዳሮት አይኖርም። ከኢንተረስት ሬት አንጻር ከምን አንጻር ኦልሞስት ተመሳሳይ ምናምን ከሆነ ይሄ ሁሉ ነገር ይፈልጋል፣ ይሄን ሁሉ ጥናት ማድረግ ይፈልጋል አስቀድመ ማለት ነው። ስለዚህ እዚህም ላይ የቴክኖሎጂካል ኢንተግሬሽን ላይ ትልቅ ትልቅ ጥንቃቄ ያስፈልጋል።